ይህ በጣም አፍቅረሃለሁ፣ ጌታኔ። የቀለድኩ አይደለም፣ ያው ፈቅረዋለሁ፣ በቃ ነው። ማረንን አልማል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ፍቅርና ፉፉ ይሄን ሁለት ቀን ቪዲዮ አልለቀቁም። ነገር ግን ቪዲዮ ባይለቁም ይሄን ሁለት ቀን ቲክቶኩን ተቆጣጥሮት ነበረ። ቀድም ቪዲዮ ሰርቼላችኋለሁ፣ እሱን ድጋሜ አልደግማችሁም ማለት ነው። ምክንያቱም ኦሬዲ ቪዲዮ ሰርቼላችሁ ነበር ለምን መነጋገሪያ እንደነበሩ ነገር ግን፣ አሁን ከመሸ አሁን ከአንድ ሰዓት ራሱ አልሞላውም ተከስተዋል ማለት ነው። የዛሬው ለየት የሚያደርገው ምንድነው ታውቃላችሁ? ብዙ ጊዜ ፉፉ ከፍቅር ጋር መሆን ይፈልጋል፣ በፍቅር በኩል ደግሞ ምንም አይነት ፊት አልተሰጠውም ነበረ። ዛሬ ግን እሷ እራሷ እኔ እስከ ዛሬ ሳከላክልህ ነበረ፣ አልፈልግ ምናምን እያልኩ ስገፋህ ነበረ። አሁን ግን አስቤበት አስቤበት የወሰንኩት ነገር አለ። እሱም ደግሞ እኔ እናንተ ጓደኛሞች እንድንሆን ፍቅረኛሞች እንድንሆን እፈልጋለሁ ብለዋለት። እንግዲህ ንፉፉ ማመን አቅቶታል ማለት አይደለም ከእሷ ሊመጣ እሱ ጠይቋት ራሱ እሽ የምትለው አይመስለው። ምክንያቱም ታውቃላችሁ፣ ከዚህ በፊት የሆነ ሀበሻ ቀሚስ አሰርቶላት ራሱ ለእሷ ና ለሱ ስታየው ማለት ስጦታውን ደስ ብሏት ተቀብላለች። ነገር ግን እሱም የእሷ አይነት ስለሆነ ትንሽ ደስ አላላት። ለምን እናንተ ኮ ፍቅረኛሞች አይደለም ለምንድነው እንደ ካፕሎች አንድ አይነት ልብስ ያሰራኸው ብላ ምናምን ተቆጥተው ነበረ ማለት ነውና እሱ እሱ ስላለ በፍጹም አይደለም ከእሷ ጥያቄው ሊመጣ ቀርቶ፣ እሱ ራሱ ድጋሜ እንዳይጠይቅ አድርጎ ነው። አላ ቢያንስ ጓደኝነቷን እንዳላጣ ብሎ አብሮ ያለ ልጅ ነውና ዛሬ ግን እሷ ራሷ እኔ እስካሁን እያወቅኩም ይሁን ሳላቅ ስገፋፋህ ነበረ። አልፈልግም እያልኩኝ ወደ ጎን ሳደርግ ነበረ። ነገር ግን ለራሴ የምንነው ራሴ ነኝ፣ ሕፃን ልጅ አይደለሁም። በራሴ መወሰን እችላለሁ። እና ደግሞ እስካሁን ስሜቴን ባህሌ ይሁን ሴትነቴ ይሁን እንዲደብቅ አድርገውኛል። ለማንኛውም ዛሬ ግን እውነቱ ነው ነገር ያለው ብላ እንግዲህ ነው ዳሎ አፈቅራለሁ ብላ ምላለታለች። ማርያምም ስትል ነው ያመናት እንጂ መጀመሪያ ሙድ የያዘች መስሎት ነበረ ነበር በመጨረሻ ግን ያው ስት ስትምልለት አምኗታል። እሱ ግን አለቀሰ። በነገራችን ላይ ያልቅሳል። ቁጭ ብሎ እዚህ ጋር እንደምታዩት እያለቀሰ ነበር ማለት ነው። ማለት ከሷ አልጠበቀውም ጭራሽ። ለማንኛውም በጣም ነው ደስ ያለው ማለት ነው እና ሰሞኑን በፍቅር ጉዳይ ስትጣሉ ስትጨቃጨቁ የነበራችሁ ልጆች እንግዲህ ቁርጣችሁን እወቁ። ለዛም ይመስለኛል ዛሬ ላይ መታ ይመስለኛል። የትናንትናውንና የዛሬውን የቲክቶክ ግርግር ሳታይ አትቀርም። እርግጠኛ ነኝ ታያለች፣ ምክንያቱም የምትከታተላቸው ልጆች ስለሆኑ ይልኩላታል። አልቦ ውስጥ ራሱ ብዬ አስባለሁ። ና ያው ተመልካቾቿም ለሁለት ስለተከፈሉ የእሷ ምርጫዋን ማሳወቅ ስለነበረባት አሳውቃ ላይ ሲጀመር ቡሪክ ምርጫ ውስጥ የሚገባ ልጅ አይደለም። ምክንያቱም እሱ እኮ የራሱ ሕይወት ያለው ልጅ ነው። ግን እነሱ ጋር በፍቅረኛ መስሎ የመጣው እንዳልኳችሁ ለመፈመስ ቪዲዮ ለመስራት ነው እንጂ ምርጫ ውስጥ ራሱ የሚገባ አይደለም። ምክንያቱም ፍቅርና ፉፉ ዛሬ ያለም የተዋወቁት እንዳልኳችሁ፣ ትናንትና ምስቷ ተናግረዋለች። ከትናንት ወዳ እኔ እናንተ እኮ ገና የልጅነት ከልጅነት የጀመረ ይህንም ምናም በነገራችን ላይ ሴት ልጅ ለሱኮ እሱን ከሰው በላይ ከሰው ሁሉ በላይ እንደሆነ ለሷ በተለይ ከምታውቃቸው ሰው በሙሉ ከእናቷ ቀጥሎ አንተነህ ስትለው ነበር እና እዚህ ጋር እራሱ ያው ማወቅ ትችላላቸው። የዚህን ያክል ለሱ ቦታ ካላት እንደምትወደው ግልጽ ነው ማለት ነው። እና ምንድን ነው አሁን ላይ በቃ በትክክል ያው እንዳልኳቸው ኦዶንሱም ለሁለት ተከፍሏል። ግማሹ ከፉፉናት ይላል፣ ግማሹ እሱ ነው ምናምን የሚለው ነገር አለ። ስለዚህ እሱ እንኳን እኔ ኦዲንሶች ከምን አንጻር እንዳዩት አላውቅም፣ እንጂ ቡሩክ ምርጫ ውስጥ የሚገባ አይደለም እንዳልኳችሁ ነው። ምክንያቱም አልኳችሁ እሱ የራሱ ጓደኛ አለው የራሱ ላይፍ አለው፣ ግን ቪዲዮ መስራት ስላለበት ነው እንትን ያለው ማለት ነው የመጣው። ለማንኛውም ፉፉ ዛሬ ከፍቅር የስንት ጊዜ ጥያቄው መልስ አግኝቷል ማለት ነው። ያ ማለት በጣም ደስተኛ ሆኗል። ከዚህ በኋላ ግራ አትጋቡ ማለት ነው ሲጀምር እኮ ፍቅርን የምናቃት ምናቃት ካብርሽ ቀጥሎ ማለት ነው። ፍቅርን የምናውቃት በፉፉ ነው። እና ትናንት መጥቶ ቡሪክ ለምንድር ከቡሪክ መሆን አለባት ሆናም ብላችሁ የምትሉ ልጆች ግን ልክ አይደላችሁ። ምን አስባቸው ነው ሲጀመር እንዴ? ወረተኛ ማት ሆኖ እሷን ከወደዳችኋት እስከ መጨረሻ ነው ልትወዷት የሚገባው። ቶታቸኋል አይደለ? ሁሌ ነው ልትወዷት የሚገባው ማለት ሲጀመር፣ አልኳችሁ ፍቅርን ወደ ሚዲያ ስትመጣ ከማ ጋር የመጣችው ከፉፉ ጋር ነው የመጣችው። ሀብላ ቪዲዮ ስትሰራ ከፉፉ ጋር ነበረች። ቡሪክ ትናንትና ለቪዲዮ ብሎ መጥቶ አሁን ከቡሩክ ጋር ነው መሆን ያለብሽ ብላቸው ስትጣሉ ነበረ ማለት ነው። ይሄ ፌር አይደለም፣ ትክክል አይደለም። ወደ ራሳችሁ ተመለሱ። ለማንኛውም ፍቅርና ፉፉ አብረው ኖረዋል። ከዚህ በኋላ አብረ ሆነዋል ማለት ነው። ፍቅረኛሞች ናቸው። ስለዚህ በቃ ብዙ ሰው ደስ ብሎታል። ምክንያቱም እንዳልኳችሁ ነው ጋር ማንም አይወዳደርም። ዛሬ ላይ ያልኳችሁ ብዙ ሰው ሊወዳት ሊያደንቃት ይችላል። ታውቃላችሁ በየቲክቶክ እራሱ ፍቅርን አገናኙኝ እያሉ የሚያለቃቅሱ ብዙ ልጆች እንዳሉ እናውቃለን። ለመፈመስም ሊሆን ይችላል ግን ፉፉን እና ፍቅር ዛሬ አይደለም የተዋወቁት አብሮ አደግ ናቸው። አብሮ ስንት ነገር ያሳልፉ ልጆች ናቸው። ስለዚህ ቢጣሉም ቢደባበሩም ዞሮ ዞሮ አንድ ናቸው። ዛሬ ደግሞ ይኸው በአደባባይ አንለያይም፣ ከዚህ በኋላ ፍቅረኛ ሞች ናቸው ብለው እንግዲህ ተናግረዋል ማለት ነው። እውነት የፉፉን ድንጋጤ ያየ ማለት በፍጹም አልጠበቀውም እና በጣም ነው ደስ ያለው። ስጀመር ዛሬ ሳት ነግረው በፊት ራሱ ዛሬ ደስ እያለኝ ነው ሲል ነበረ። ስት ነግረው ደግሞ ማመን ነው ያቃተው። እና ይመቻችሁ ነው የምለው። እውነት ይመቻችሁ፣ በቃ ይመቻችሁ። እኛም እኛም ፉፉ ይመቸናል። የምር ፉፉ እኛ እኔ ፍቅርን ሳቃ ከፉፉ ጋር ስለሆነ ከሌላ ሰው ጋር ቪዲዮ ስትሰራ እራሱ ይደብረኛል። በቃ ምንም ማረግ አይቻልም። የምር እሚ በቃ ተግባብተው የሚሰሩት ከፉፉ ጋር ስትሆን ነው። እሱም ደግሞ ታውቃላችሁ፣ ብዙ ነገር እንደሆነላት ሰው በሌለ ሰዓት ከጠገቧ እንደነበረ አላ አይደለም ብቻ አለ እሷ ልባ ውስጥ ምን አይነት ቦታ እንዳለው እኮ ሁሌ ትናገራለች። ተጣልተሁላ ትናገራለች። አስቀይሟት ሁላ ትናገራለች። ማለት አስቀየማት እንኳን አንተ አስቀየምከኝ እኮ ካደረክልኝ ነገር አንጻር በጣም ትንሽ ነው የምትለው እና አስቡት፣ ምን ያክል ልባ ውስጥ እንደተጎዘጎዘ ማለት ነው። እየብሬ ነው የምላችሁና ምንላችሁ ፈልጌ ነው ፍቅርን አንድ አንዴ ስታወሩትና ስትኖሩት አንድ አይደለም። ገብታችኋል። አላለ ፍቅር እንደሌላው ሰው ሚዲያ ላይ ፍቅር ፍቅር ላይ ያጫወተው ይችላል። ነገር ግን በልቧ ውስጥ ከልቧ እንድትወደውና እንድታምነው ከማንም ሰው ምርጫ ውስጥ እንዳትገባ አድርጎ መልካምነቱን አሳይቷታል። ለዛ ነው ከእናቴ ቀጥሎ አንተ ነህ በዚች ምድር ላይ ለኔ ያለኝ ስትለው ነበረ። ና እንዲህ መባል ራሱ ቀላል እንዳይመስላችሁ ማለት ነው። አስረችታል። ተጠሪ ሲባል እሱ ነው ስትባሉ ነግራለች። ደግሞ ስትናገር ነበረ ማለት የሆነ ነገር እንኳን ይዘህ እየነገረችው ነበር። ባለፈው አይታችሁ እንደሆነ የሆነ ነገር እንኳን ስራ ላይ ሆነህም ሊሆን ይችላል፣ የትም ቦታ ከእኔም በጣም ርቀህ ተቀምጠህ ሊሆን ይችላል፣ ግን ፉፎ መምጣት አለብ ብዬ ስልህ የራስህን ነገር ምንም ይሁን ምንም ቁጭ አድርገው ስትባል ትመጣለ ወደ እኔ ጋር ና እሱ ነገር ምናም እያለችው ነበረ። ና ትክክለኛ ሰውን ስትወዱት እንደዛ ነው። ቅድሚያ ለምትወዱት ሰው ቦታ ትሰጣላችሁ፣ ጊዜያችሁን፣ ሰአታችሁን በቃ ምን ልበላ ያላችሁን ነገር ሁሉን ለምትወዱ ሰው መስዋዕት ታደረጋላችሁ ገብታችኋል እንጂ በአፍ ብቻ እንደዚህ ወጥቶ እንደዚህ ገብቶ ምናምን ነገር አትሉም በአፍ ፉፉ የተግባር ሰው ነው እውነት ነምላችሁ እንጂ እንደሌላ ሰው የወድሻል አፈቅርሻለሁ እያላ ይጃጃልን በሚዲያ ላይ ማለት ነው ና በተግባር ግን አሳይቶናል ፕራንክ እንኳን ሲደራረጉ ፍቅር ታመመች ሲባል እንዴት ከንፎ እንደሚመጣ ታውቃላችሁ ሲሮጥ ነው የሚመጣው ማለት ነው ብዙ ጊዜ ፕራንክ አድርገዋለች ና ደንግጦ ሲሮጥ ነው የሚመጣው። ቦታቸው ያለ አይደለም የሚወዳቸው ሰው ሊያጣቸው የማይፈልግ ሰው እንደዚህ ነው። እናላችኋለሁ ፉፉና ፍቅር ስለታረቁ ወይም ደግሞ አብሮ ስላሉ በጣም ነው ደስ ያለኝ። የሚመቻችሁ ነው የምላችሁ። እውነት የፍቅር ደጋፊዎች አሁን ተቃውሞ እንዳታነሱ ፕሊስ። ምክንያቱም የምር እናንተ ትክክለኛ የሷ ወዳጆች ከሆናችሁ የእሷን ደስታ ነው ሊያስደስታችሁ የሚገባው እንጂ እናንተ ምናምን ምናምን ብላችሁ አስተያየት መስጠት የለባችሁም። ትክክለኛ የፍቅር ወረት የሌለባችሁ ነበራችሁ። ዛሬ ምን እንደነካችሁ አላውቅም። የምር እናንተ እንደ ሌላው ሰዎች ኦዲየንሶች ወለም ዘለም አትሉ ነበር። አቋማችሁ ፍቅርና ፍቅር ነበረች። ዛሬ ግን እኛ ባልናት እኛ የሰጠናትን ሰው ካልወሰደች ብላችሁ ማኩረፋችሁ ተገቢ አይደለም፣ ፌር አይደለም። በሰው ህይወት ገብታችሁ ለመወሰን አትሞክሩ። ለማንኛውም ምንም ማድረግ አይቻልም። ፍቅር እንግዲህ ምርጫዋንም አሳውቃለች። ምርጫዋን ስላችሁ ጥያቄውን ተቀብላለች ነው እንጂ ምርጫውን አሳውቃለች ማለት አልችልም። ምክንያቱም ምርጫ ውስጥ የገባ ሰው የለም። ፉፉና ፉፉ ነው በህይወታው ያለው። ቡሩክን ተውት። ቡሩክ ለፊመሳ ነው የመጣው፣ ረዲ ይፈምሷል። ስለዚህ አሁን በራሱ ቻናል የራሱን ነገር እየለቀቀ ነው። ስለዚህ እንዳይመስላችሁ ማለት ነው። ለማንኛውም ፍቅርና ፉፉ ምችት ይበላችሁ፣ ድልት ይበላችሁ፣ እያምር መብታችሁ ነው በቃ ፍቅር ያሸንፋል ማለት እንደዛ ነው። ሰምታችኋል። እና የፍቅር ደጋፊዎች ዛሬ ስትጣሉ የነበረው ትናንትና ስትጣሉ የነበረው ወደ አንድ መመለስ አለባችሁ። አላማችሁ ፍቅር ከሆነች ወደ ፍቅር ነው መመለስ ያለባችሁ። ገብታችኋል። እናንተ የምታውቁት ፍቅር ነው ፍቅር እነሱን ፍቅርን ያመጣቻቸው አደለ። ስለዚህ እሷን ምርጫ ነው መከተል ያለባቸው ወይም ደግሞ በቃ ያለ የእሷ ወዳጅ ወዳጃችሁ ሊሆን ይገባል እንጂ እሷ የወደደችው እያለ እናንተ እሷ የማትወደው ስጋ ኑሪ ማለት ይሄ ቤተሰብ ራሱ በዚህ ሰዓት ሊለው የማይችለው ነገር ስለሆነ ተዋት ነው ምላችሁ። ተዋት በቃ ተዋት። ለማንኛውም እስ ሀሳባችን አስቀምጡልኝ። ደስ ያላቸው ማለት ነው ማለት አይ ተቃራኒዎችም ካላችሁ ሀሳባችን የሁለታችንም አስተያየት ይቀበላለሁ። እሰይ እንኳን ታረቁ የምትሉ ካላችሁ ወይም ደግሞ ነው ከፉፉ ጋር ሳይሆን ከቡሪክ ጋር ነበረ መሆን የነበረባት ብላችሁ የምትሉ ካላችሁ፣ ኮሜንቲ ክፍት ነው። ሀሳባችሁን አስቀምጡ እንደፈለጋችሁ። ሀሳባችሁን የመሰላችሁን ወይም ያመናችሁበትን ሀሳብ ተናገሩ። እዚህ ቤት ሀሳብ መገደብ አይቻልም። ያመናችሁበትን ወይም የመሰላችሁትን ነገር አስቀምጡ። ስታስቀምጡን በጨዋ ደንብ ሰምታችኋል እና ለማንኛውም ደስ ብሎናል። ይመቻችሁ። ከዚህ በኋላ ጸብ አይኖርም ማለት ነው። የምር እንዲህ አንድ አይነት ልብስ እንኳን እኮ ለብሰው ካየናቸው ብዙ ጊዜ እውነት